ላታ ያረግሽ የኔ ቆንጆ፣ የኔ ማር፣ የኔ ወለላ፣ የኔ ጠንበለል ገዋሪ እንዴት ናችሁ? ከፍክሀድን እየተሳደብሽ ነው አይደለ እየተሳደብሽ ነው ኧረ እየተሳደብ እንኳን መጣሽልኝ እያልኩት ነው ዩዘር እየ እንዴት ነሽ የኔ ማር የኔ ቆንጆ የጠፈቻናን እያልኩ ነበረ ዩዘር እማኮ እንዴት ነሽ ሰላም ነሽ ወይ ዩዘር ቅድም ዜና ሳቀርብ አለመኖርሽ ግን አዝኝ ብሻል አይ መደገም ይችላል እኮ የሰባት ሰዓት አለ የስምንት ሰዓት አለ አለፈ የሁለት ሰዓት አለ አንድ ሰዓት ላይ ነበር ትኩስ የተቋቋመው ከዛም በኋላ አለፈ የእስራኤልና የኢራን ሲጋጠም አይተሻል አሁንም ዛሬ ዛሬ የለም ዛሬ የጎረቤቶች አካባቢዎቹ ናቸው እየተጋጠሙ የነበረው የዛሬው ገባሽ። አይ ይሁን እንደፈለጉ። አንደኛው አንዱን እየደገፈ አንዱ አንደኛውን እየደገፈ ለምን እንደዚህ ይሆናል እየተባሉ መታረቅ አለባቸው እስራኤል እና ኢራን ብለው። ድንቅስ ገጥመው ነበር። አው እንዴ፣ ታርቀው እስራኤል እስራኤልና ኢራን እንኳን ያው ሁሉ እንትን ብለው ወድሞ እንኳን ታርቀዋል እኮ። አሁንም ትኩሱ ሲቆም ይታረቃል። እንግዲህ እንዳፈሽ ያርገልን። ትኩሱ ገና እንትን ላይ ነው ያሉትገናና መተጠፈያዋረጉነ ሁላችሁና ድርድር ላይ ነው ያሉት። ለሶስት ሳምንታት ድርድር ደርሰዋል። እንደው ብቻ እንደትናንትናው እንዳለችው አይሁን እንጂ እንደፈለጉ ይደራደሩ። አረ ምንም ነገር አይደርስም። ልዩ መለያየት አታስቡም። ዛሬ እናቱ እኔ ሁላችሁ ሸልማችኋለሁ እንዳፋችሁ ካደረገልኝ ዛሬ በስመ አብ። በኢየሱስ ማንች ምን ሆነች ነው? አንቺ ልጅ እንደው የተመታሽ? በል እንጂ ምን ላንቺ ያለው? ወይኔ አፍንጫው እኮ የለም አመቻችላቸው ራስሽ በራስሽ። ጥሩ ነው፣ ችግር የለም ኖርማል ነው ለእኔ እያለች እኮ ነው። ኧረ ከፈለጉ እንደዚህ ተከልብቼ በአናት የተሰቀዬ እልክላቸዋለሁ። ኧረ የተባትስ ፈታ የሆነ ሰው ደግሞ ለመዘኔስ ተሳዲቤ ተናግሬ ሚዲያ ላይ ወጥቸ ተሳዲቤ ጋሽዬም እንትን ብለዋል፣ ተዘቅዝቀዋል። እንኳን እኔ አይደለም፣ መረ ጋሽዬ ቀምሳቴጂ የአገር መሊ አብይ አመድን ቀሚስ አልብሰውታል፣ ስንት አድርገውታል። ምንም አይደለም። እሱም እንኳ ዛሬ ደግሞ ሞቷል ብለው ሲኮስቱ ነበር። ታደስ አቤት እስኪ ታውነ እስኪ ሀገራችንን ሰላም ያድርግልን። አሜን አሜን። ሰይ ተመስገን። ዛሬ እነ እንትና እነ ዩዘር ምናምን የሉም፣ የሚጨናነቁት የሉም። ማደለ አልመጡም። አረ ነበር ሄዳ ነው። ዩዘር ነበር። እሰይ እንደው እነሱን ጭንቀ ከማየት እንደው አይ ትሻላለች። አሁን እሷ ዛሬ ደህና ናት። ጀመሩ ያለችው እኔ እኮ እናንተ አንድ ነገር ልንገራችሁ። እግዚአብሔርን እኔ ማለት ነው የነሱ ቪዲዮ አስራ ሁለት ሰዓት ሲለቀቅ ልጆችን እያወራሁ ከሆነ ቆይ እስኪ ሰዎቹ ጠሩኝ ብዬ ሆኑ ስልኩን እምዘገቡ አንቺን ካለለሽ ሁላችንም ነን። እንዴት እንደምናደድ ሰው ሲጠራ እኔ ዝግት ነው የማረገው። ቆይ እስኪ ሰዎቹ ጠሩኝ ብዬ እነሱ ቪዲዮ ከወረደልኝ በቃ መጡ ብዬ ነው ዝግት ነው የማረገው። ገብተሽ ነበር እንደላታለው ሳሚልኝ። አዎ አለች። ማን ከፍቷል ስትለኝ፣ ብሌን። ኦ ብሌንዬማ ከመጣች ቆይ ልግባ ብዬ ነው የመጣሁት። መግባት ራስ ወስጥልኝ እዚህ አይደለም እምልሽ። እኔ ዩቱቡን ነው ያልኩሽ። አዎ ማማ አይደለም፣ አሁን ላይ ማለት ነው። ቲክቶክ አልገባውም ነበረ እሷ ከፍተው በቃ በጣም ይሄ ጣቢያ አሳቢልኝ፣ አሳቢልኝ። ይኸውልሽ ምን እንዳለኝ ታውቂያለሽ?

ዋ የእስራኤል እየሱስ፣ እንዴት ያምራሉ! በእናትሽ በሁን ልጆች ላቸው እነዚህ ልጆችማ እንትን ብለው እግዚአብሔር አያሳየንም። በመድኃኒት ይሄ የእሱስ ትኩሱ ነገ ነው የሚጀምረው። ኧረ መግብ ኧረ በእናትሽ ሲያምሩ በእናት ምን አለበት እንደው ልቀቂው ይሄንን ኧረ፣ ይቺ ልጅ ነው አቃጥላ ገደለች። እንደው አንድ ቲሸርት ኧረ፣ አቃጠለች። አንድ ቲሸርት ባትገዛልኝ እና ከዚች ልጅ ጋር ባገፈረኝ። ኧረ፣ እንደው አንቺ ገደደምቱ የሆነች ልጅ እንደው በእናትሽ እንዲህ ያንንም ያንንም ያንንም ግብስብሱንም ቆሻሻ ውስጥ ያለውን ልብላ ነው የምትለው እኔ ተሰቃየው በእናትሽ ብሌን ሚዩት አርጊ ብሌን ሚዩት አርጊ ኮፕሪ ቆይ እንትን በሉላት ታብታብ አርጉላት ዝም

ያው ነው እኮ ስራው ነው እኮ። ሰው እንትን ይሄንን አለ የሚወደው እንደዚህ አይነት ስራ እያለ እንዴ፣ እንደዚህ የሚያስጠላ ክብርን ዝቅ የሚያደርግ አንተ ወንድ አይደለህም። እኔ ግን ከሰሩ አይቀር እነማይሱ መሰለሽ። ዳኒና ጽጌ ግን ዳኒና ጽጌ እኮ የእውነት ነው። ያቺ ያረገዘችበት መሰለኝ። አረ ዝም በሉ። ይሄው አንቺ ደግሞ ትሸወጃለሽ እዚህ ጋር። አረ ቅድስት፣ በመድኃኒዓለም ፋራ እንሁን በእናታችሁ።

እንዳታምኑ ሰው እንዲንጫጫ ነው እንደዛ የሚያደርጉት። ኧረ እኔ ካሉማ በቃ ተስፋዬን እቆርጣለሁ። ብስማመዳ ይ ሲንጫጩ በእናቱ ተስፋ ነው የሚቆርጠው በአንድ ጊዜ። እኔ እነሱ እንደዛ ብለው እንደ ማርክና እንደ ሄዱ መጥተው በትክክል ቁጭ ብለው ካሉ ከነ ዩቱባቸው ነው ዲሌት አርጌ፣ እኔም እኔም እኔም ሁለተኛ ላያቸው ከኔ ዩቱባቸው ሁለታቸውም። ማለት መጀመሪያም የሆነ ነገር እስከሚያድጉ ነው እንጂ መጀመሪያም የግል የግል እንትናቸው ነበራቸው ማለት ነው። እንደዛ ከመጡ የአስር ሰው ሰብስክራይብ ያለኝ እነሱ ላይ ዲዴ ታርጌ ነው መውጣው። እያንዳለ ጠቅላላ ጠቅላላ ቦታጀራ ምናምን ኢትዮ በሮች እንዳለ ነው ማለት እንዳለ። እኔም እንደዛ ነው ማረገው። እንዳለ አንስቼ በስልኬ እንዳይመጣ ነው ማረገው። በቃ እንደዛ ካረጉ እንዴ ሲጨቡቱ እነዚህ የሚያደርጉም አይመስሉም። ዛሬ እነንትና ሲናገሩ እንደሰበረቡማ እኔ አደርገዋለሁ። አስር ሰው ቀነሰ ማለት ሀያ ሰው ከሁለቱ ላይ ቀልድ ነው እናንተ የስራውን ይስተው ለመሰለሽ አጀማመራቸው እንደ ስራ ከሆነ ያኔ እነ አብርሃም ላይ ግማሹ የእሱ ጓደኞች ወደ እንትን አልሄዱም፣ ግማሹ ወደ ሩታ፣ ግማሹ ደግሞ ወደ አብርሃም አልሄዱም ጓደኞቹ ተከፋፋይታችሁ ከሆነ እንደዛ አይነት ስራ ነው መሰለኝ ታስበው። እኔ እኮ ያንን አቤል የሚባለውን ልጅም አነሳው፣ እዩ የሚባለውንም ልጅ አነሳው። ምን አጨናል? ያው እንኳ አንድ ሰው አነሳ እና እነሱ እኮ አይጎቹም ገባሽ? ምን ሁሉም እየሄደ እኮ አይደለም የእነሱ ቻናል ሲጀምር። አሁን እነሱ ምን አድርጎዎች ነው ያነሳሽው? እኔ የሚጨማለቁን በሰው ትዳር ውስጥ ገብቶ የሚያቦካ ሰው አልወድም ጌታ የሰውን ትዳር አቃቃት የሚጫወት ሰው አልወድም እኔ። ላይ ላይ እንደምትነሰ ሰብስክራይብ እሙ እንደት ነሽ? ወይ ሰላም ለእናንተ የእውነቶቼ። አለን አለን። ማርዬ እንደት ነሽ? የኔ ቆንጆ ደህና ነሽ? አላችሁልኝ ኔትወርኬ የለ እኮ ኔትወርኬ በጣም አለን። እንዳትሄድ። ደህና ናችሁልኝ? አለን መች ነው ግን ከዚህ አልጋ ላይ የምትነሽው ማለት ነው? እ ሲነጋ ሁል ጊዜ እንደው እዛ ቦታ ተኝታ ነው የሚመስለኝና፣ በቃ ኮ ተኝታ ጋደም ብላ የምታወራኝ ነው የሚመስለኝ። ሲነጋ ነው የምትነሳው። ለምን ማታ ማታ ስለምትገባ ተኝታ ነው የምታወ ምንድነው የምትለው? እስቲ በእናትህ ዛርዬ፣ ሳቢያ ዛርዬ፣ በእናትህ ዛርዬ፣ የኔ ቆንጆ ግቢ፣ በእናትህ ስንቺ ቀል ዛሬ ማርያም በአላህ ግቢ ግቢ። ዛሬ ዌልካም እንግሊዘኛ ነው እሷ። ዛራ ማርያምን ዛራ ካልገባች ቀየምሻለሁ። ዛራ ነይ ግቢ። እንግሊዘኛ ነው። ነይ ግቢ ዛራ ማተን እና እንዴት ናችሁ እናንተ ደህና ናችሁ አይደል? ደህና ነንማ። አኮ እንዴት ነሽ ዛራ? ግን ምን ሆና ነው? በእውነት በጣም ነው የምታናድደው። ግቢ ዛራ እንግሊዘኛ